በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ፣ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባህሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን በኋላም አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ ንግረነ ማይዜ ይከውን ዝንቱ፣ ንገረን ይህ መቼ ይሆናል የሚል ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር ሶስት ላይ የምናገኘው የእግዚአብሔር ቃል ነው። ይህን ጥያቄ የጠየቁ ተማፅኖውን ያቀረቡት ቅዱሳን ሐዋርያት ናቸው። ጥያቄውን ያቀረቡት ለመድን ዓለም ኢየሱስ ክርስቶስ ነው። ጌታችን አምላካችን፣ መድኃኒታችን ኢየሱስ ክርስቶስ ከታላቁ ቤተ መቅደስ ከሰሎሞን ቤተ መቅደስ፣ ባሕርና በወርቅ ካጌጠው ቤተ መቅደስ ወጥቶ ሲሄድ ሐዋርያት የሕንፃውን ውበት ሊያሳዩት ፈለጉ። ምክንያት አላቸው። ከዚህ ቀደም መድን ዓለም ኢየሱስ ክርስቶስ ሲያስተምር ምንም ምልክት ታሳየናል ብሎ አይሁድ ለጠየቁት ጥያቄ መልስ ሲሰጥ ይህን ቤተ መቅደስ አፍርሱትና እኔ በሦስት ቀን አስነሳዋለሁ እሰረዋለሁ ብሏቸው ስለነበረ ሐዋርያትም ስላልገባቸው ነገሩ ከንክኗቸው ነበርና ዛሬ ጥሩ አጋጣሚ ያገኙ መሰላቸው። የጠዋት የፀሐይ ጮራ በህንፃው በግንቡ ላይ ወድቆበት ሲያንጸባርቅ አዩና፣ መምህር ሆይ አፈርሱት ያልከው ቤተ መቅደስ ውበቱን የውማ ሲያምር ብለው ያሳዩት ይነግሩት ጀመረ። ጌታችን ኢየሱስ ክርስቶስም እንዲህ አላቸው፣ በዚህ ህንፃ ውበት ትደነቃላችሁን? ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። ትርጉም አለው። ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ማለቱ የዚህን ውብ ህንፃ ንድፍ ያፈለቀ አእምሮ፣ ያሰበ ልቡና ይታሰራል፣ ይቀራል፣ ይሻራል። በዚህ ህንፃ የተጠበቡ ድንቅና ውብ ጠቢባን እጆች ወደ አፈርነት ይመለሳሉ በሞት እያዛሉ ይህን ህንፃ ያሳመረ ሰውነት በሞት ይለወጣል። አንድም ህንፃውን ውብ ሆኖ እንዲቆይ የተሸከመችው መሬት ምድር ታልፋለች፣ ትጠፋለች። ይህን ህንፃ በብርሃኗ ያስጌጠችው ይቺ አሁን የምታንጸባርቀዋም ፀሐይ ትጨልማለች። ይቺ ዓለም በፀሐይ ሙቃ በጨረቃ ደምቃ በከዋክብት አሸብርቃ በሥነ ጽጌያት ታውዳ ዛሬ ብታባብልም፣ ታልፋለች፣ ትጠፋለች፣ እንደ ቁርበትም ትጠቀለላለች፣ እንዳልተፈጠረችም ትሆናለች አላቸው። ይሄ ሚስጥር ገባቸው። ሐዋርያት ተገነዘቡ፣ አወቁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ብቻቸውን ወደ እርሱ ቀርበው ጠየቁት። ሁልጊዜ ሐዋርያት የረቀቀባቸውን ፈክር ለነ ይሉታል እየቀረቡ በምሳሌም በሚስጥርም ሲነግራቸው ከህዝቡ በተለዩ ጊዜ፣ ጌታ ብቻውን በተቀመጠ ጊዜ ይጠይቁታል። ይህ ሚስጥር አለው። ጸሎት የሚደረገው ሰው ከእግዚአብሔር ጋር የሚነጋገረው በጉባኤ ሳይሆን በገበያ ውስጥ ሳይሆን ብቻውን ሆኖ ነው። ሰው እየሰማው አይደለም እግዚአብሔር እየሰማ እሱ እየተናገረ በሚስጥር በለወሳስ ለእግዚአብሔር መንገድ እንዳለበት ያስተምረናል። ስለዚህ እሱ በደብረ ዘይት ተቀምጠው ሳለ ሐዋርያት ቀርበው ሁለት ጥያቄዎችን ጠየቁት። ሁለት ጥያቄዎች። እነዚህ ጥያቄዎች ታላላቅ የዓለም ጥያቄዎች ናቸው። ዛሬም ዓለም ይጠይቃቸዋል። ዛሬም ዓለም እውቀት ማግኘት ይፈልጋል። የእነርሱን መልስ መረዳት ይፈልጋል። የሚያስተውል አእምሮ ከተገኘ ግን ጥያቄዎቹ ታላላቅ ጥያቄዎች ናቸው። ለሰው ልጅ ያስፈልጋሉ፣ ለመላይክትን ያስፈልጋሉ ህይወት ላላቸውም ለሌላቸውም የመኖራቸው የሁሉናቸው ጉዳይ ስለሆነ እርግጥ ነው መላይክቱም ይናፍቃሉ፣ ግን አያውቁምና የዚህን ጥያቄ መልስ እንዲህ ብሎ ነገራቸው። ጥያቄዎቹ ሁለት ናቸው። አንደኛ እንዲህ የሚል ጥያቄ ጠየቁት። ንግረነ ማይዘ ይከውን ዝንቱ፣ ንገረን ጌታዊ ይህ መቼ ይሆናል አላሉት። ሁለተኛ የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ሁለቱም ጥያቄ እነዚህ ናቸው። ህንፃው የሚፈርሰው ሰው በሞት ተለውጦ ዓለም አልፋ፣ አንተ ደግሞ የምትመጣው ምልክቱ ምንድን ነው? ጊዜውስ መቼ ነው አሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ በአንድ ያስተምራቸው ይነግራቸው ጀመር። ከምልክቱ ጀመረላቸው። ከሁለተኛው ጥያቄ ጀምሮ የሁሉንም መስ በቅደም ተከተል ነገራቸው። ምልክቶቹም ሰባት ዋና ዋና ርዕሶችን ሰጥቶ ነገራቸው። በአጭር ቋንቋ ሰባት ዋና ዋና ምልክቶች ይታያሉ ያስረዳሉ። የኔን መምጣት፣ የዓለም መጨረሻ፣ ህልፈተ ዓለምን፣ ህልቀተ ዓለምን የሚያስገነዝቡ ዋዜማዎቹ፣ ምልክቶቹ እነዚህ ናቸው አላቸው። አንደኛ፣ እስመ ብዙሃን ይመፁ በስሜ፣ ብዙዎች በስሜ ይመጣሉ እኔ ሳልካቸው የክርስቶስ መልእክተኞች ነን ብለው በእኔ ስም ይመጣሉ። ሳልመርጣቸው ምርጦቹ ነን ይላሉ። ሳልሾማቸው ተሾመን ነው ይላሉ። እኔ ሥልጣን ሳልሰጣቸው እረኞች ሳላደርጋቸው እነሱ በኮታም ይሁን በምን በዘመናችን እንዳለው ራሳቸውን በእረኝነት ይሾማሉ። ራእይ ሳይገለጥላቸው ነቢያት ነን ይላሉ፣ ባለራእዮች ነን ይላሉ። ሳይላኩ ሐዋርያት ነን ብለው ብዙ ሐሳውያን ነቢያትና መምህራን ይመጣሉ። አንድም እኔ ክርስቶስ ነኝ ብለው ሐሳውያን ክርስቶሶች በስሜ ይመጣሉ። በእኛ ሀገርም ተደርጓል። በአማራ ሳይንት ዘክርስቶስ ይሉኛል ብለው ሐዋርያትን አርድእትን ቅዱሳት አምስት ብሎ የመረጣቸውን ሴቶች ሰዎች አስከትሎ መጥቷል። ንጉሱም ስቅላት ፈርዶበት በመስቀል ላይ እንዲሞት ተደርጓል። ክርስቶስ ነኝ ካልክ የክርስቶስ መንግስቱ እንዲህ ነው፣ በዚህ ምድር ላይ ዙፋኑ መስቀል ነው ብለው አስታዋቸ አስታዋቹ አባቶቻችን ነገስታት ሰቅለውታል። ከእርሱም ጋር ሰባት መቶ ሰው አልፏል፣ ሙቷል፣ አልቋል። ብዙዎችንም ያስታሉ አለ ብዙዎችንም ያስታሉ ብዙ ሐሰተኞች ነቢያት ይነሳሉ። በመምህራን የሚያብሉ መምህራንን የሚያሳብሉ፣ በነቢያት የሚያብሉ ነቢያትን የሚያሳብሉ፣ በወንጌል የሚያብሉ ወንጌላውያንን የሚያሳብሉ፣ ወንጌላውያን ነን ባዮች ይነሳሉ። ብዙዎችንም ያስታሉ። በአደራሽ ተነጋግረው ከባለ ስልጣናት ከካድሬዎች ጋር ወስነው ጌታ ኢየሱስ ነገረኝ ኦርቶዶክስ ትጠፋለች ብሎ ተነስተዋል። ዛሬ ብዙዎችን አይተናቸዋል። ያልተላኩ ነቢያት፣ ያልተቀቡ መሲዎች አሉ። ስለዚህ አንደኛው ምልክት ይሄ ነው። እነዚህ ብዙዎችን ያስታሉአል። ሁለተኛው ምልክት ደግሞ ጦርንም የጦርንም ወሬ ስሰሙ ዘንድ ያላችሁ፣ ነገር ግን ጦር ሲሰበሰብ ጋሻ ለጋሻ ሲሳጎድ ገድሎ ሰልቦ ሲያግር ብትሰሙ አትደንግጡ ነው ያለው። አትደንግጡ በዙ። አሁን በዚህ በምድራችን የምንሰማው የምናየው ነገር ሁሉ ጦርና የጦር ወሬ ነው፣ የጦር ዜና ነው የጦር ሰልፍ ነው። የጦረኞችን ድንፋታ ነው። የጦረኞችን ፉከራ ነው። አለማችን በየቀኑ የምትሰማው የምታየው። ሦስተኛው ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳል። አል አህዛብ በህዝብ ላይ መናፍቃን በአማንያን ላይ አላውያን ነገስታት በአማንያን ነገስታት ላይ አንድም አሕዛብ በህዝብ እንደሚነሱ ሁሉ ህዝብ ራሱ በቁሙ ህዝብ በህዝብ ላይ ይነሳል። ዛሬ በሀገራችን እንደሚሆነው በጎጥ፣ በቋንቋ፣ በሰፈር በወንድ ተጓድ ነው ሰዎች በሰዎች ላይ ሲነሱ አይተናል። ይሄ ሶስተኛው ምልክት ነው አለ አራተኛ ረሃብ፣ ቸነፈር፣ የምድር መነዋወጥ በልዩ ልዩ ስፍራ ይሆናላል። ስናጠቃልለው ተፈጥሮ ትቆጣለች አለ። ተፈጥሮ ትቆጣለች። የተፈጥሮን ቁጣ ደግሞ ፍጡራን መቋቋም አይቻላቸው። ዛሬ በዓለም ላይ ስለ ጎርፍ ስለ ሱናሚ ስለ አውሎ ነፋስ ስለ መሬት መንቀጥቀጥ ስለ ሰደድ እሳት የማይሰማበት የማይወራበት የዓለም ዳርቻ የዓለም ጫፍ የለም። በእኛ በሀገራችን እንኳ የሰደድ እሳቱ ሲነሳ፣ ረሃቡ ቸነፈሩ፣ አባሩ ሲያስጨንቀን፣ በሽታው ሲያሰቃየን፣ የመሬት መንቀጥቀጡ ቤቶችን ሕንፃዎችን ሲያፈርስ፣ ጎርፉ ብዙዎችን ሲወስድ ማየት የየዕለት ተግባራችን ነው። አዲስ አበባ ያለችው በረሃ ውስጥ አይደለችም። ዛሬ ግን በረሃውን አለች። ሙቀቱ ግለቱ፣ የመሬት መናወጡ መንቀጥቀጡ አዲስ አበባንም ያስጨንቃት። ይሄ ምልክት ነው። ይሄ የተፈጥሮ ቁጣ ነው። በሦስተኛ ደረጃ፣ በአራተኛ ደረጃ የተነገረው ተፈጥሮ ትቆጣለች ነው። እግዚአብሔር ሲቆጣ አርቅሜ ስለማይቆርጥ ፍጡራንን በፍጡራን ይገርፋቸዋል ይቀጣቸዋልና ነው። አምስተኛ፣ ለመከራ አሳልፎ ይሰጧችኋል ይገሏችሁማል። ለምን ብትሉ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፎ ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። አባት በልጅ ልጅ በእናት ላይ ይነሳሉ ማለት ነው። ስድስተኛው ምልክት ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች አለ ጌታችን። ዛሬ ፍቅር አለን እንተሳሰባለን፣ እንዋደዳለን መና ሁለት አይነት ፍቅር አለ። አንደኛ ፍቅረ ቢዝ የወንድም የጓደኛ በጥቅሉ ሰውን መውደድ፣ ሁለተኛ ፍቅረ እግዚአብሔር ነው፣ እግዚአብሔርን መውደድ። የመጀመሪያው ፍቅር ግን ይቀድማል፣ ወንድምን መውደድ። በአጠግብ ያለውን ሰው ስትወድ ክርስቶስ የሞተለትን ክርስቶስ ባህርያው በአምሳሉ የፈጠረውን ስትወድ እግዚአብሔርን ትወዳለን። ብዙዎቻችን በሃይማኖት ጎዳና ያለን ክርስቲያኖች ነን ባዮች እግዚአብሔርን እንወዳለን እንላለን። መሥዋዕት እንሰዋለን፣ ምስጋና እናቀርባለን፣ እንሰግዳለን፣ የአምልኮ ስርዓት እንፈጽማለን፣ አሐዱ አብ ብለን እንቀድሳለን፣ ለእግዚአብሔር እንገዛለን፣ ፍቅራችን ለማሳየት እንጾማለን፣ እንጸልያለን። ግን ውሸታሞች ነን። የመጀመሪያው ሰውን መውደድ ነው። ሰውን ጠልተን እርስ በርሳችን እየተጣላን እየተማማን እየተገዳደልን አንዱ አንዱን እያሳደደ እግዚአብሔርን መውደድ አይቻልም። ስለዚህ ፍቅር ከዓመፃ ብዛት ትቀዘቅዛለች አለ። እስከ መጨረሻ የሚጸና ግን እርሱ ይድናል። ሰባተኛውና የመጨረሻው ምልክት ወንጌል በዓለም ሁሉ ይሰበካል አይ ወንጌል በዓለም ሁሉ ይሰበካል ለምን ለአይዛ ሁሉ ምስክር ይሆን ዘንድ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ምዕመናን ልብ በሉ ዛሬ ወንጌል የማይሰበክበት ቃለ እግዚአብሔር የማይነገርበት ቦታ የለም እንኳን አማኝ እንኳን ክርስቲያን ይቅርና አሕዛብ ሁሉ መጽሐፍ ቅዱስን ይጠቅሳሉ። በአሕዛብ ቤት ወንጌል አለ መጽሐፍ ቅዱስ አለ። በየአማንያን ዘንድ ይታወቃል፣ ይጠቀሳል። ይህ ደግሞ ምስክር እንዲሆንባቸው ነው። አልሰማውም፣ አልተማርኩም፣ አላየውም የሚል የለም ማለት ነው። ለዚህ እኮ ነው ከዚህ በኋላ ማንም ወንድሙን ክርስቶስን ይወቅ ብለው የሚመክረው የለም የተባለው ለዚህ ነው። ስለዚህ ወንጌል በአሕዛብ ሁሉ ትሰበካለች። አለሙን ሁሉ ታጥለቀልቃለች። ሶሻል ሚዲያው ወንጌል ነው ዛሬ፣ ቲክቶኩ፣ ፌስቡኩ፣ ዩቲዩቡ ሁሉ ነገር ዓለም በወንጌል ተጥለቅልቃለች። የሚሰማት እንጂ የሚያደርጋት የለም፣ የሚናገራት እንጂ እንደውም የሚያዳምጣትም የለም። ይሄ ምልክት ነዋል። ስለዚህ ይህ ሲሆን እኛ ምን እናደርግ? እነዚህን ሰባት ዋና ዋና ምልክቶች የክርስቶስ መምጫ ምልክቶችን ስናያቸው ምን እናድርግ ነው ዛሬ። እነዚህ በሙሉ ታይተዋል። እና ምን እናድርግ? ጸልዩ አለ። ለምንድን ነው የምንጸልየው? ምልክቶቹ መምጣታቸውን ነገረን፣ አየን፣ ተከሰቱ። ስለምን ጸልዩ አለን? ለምንድን ነው የምንጸልየው? ስለኝ እንደሆነ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና፣ ከመከራ ለመዳን ለመሰወር በክርስቶስ ክንድ ስር ለማምለጥ በጸጋው በረድኤቱ እንዲጠብቀን ነው የምንጸልየው። አትወናበዱ፣ አትናወጡ። ክርስቶስ በበረሃ ነው ቢሏችሁ አትውጡ። ዛሬ ዊግ ገዝቶ ፀጉሬ ነው ብሎ ቀጥሎ አንካስቴ ተሸክሞ በረሃኛ ነኝ ብሎ ሰውነቱን እየገረፈ ራእይ ታየኝ፣ ክርስቶስ እንዲህ አለኝ፣ ማርያም ላከችኝ ብሎ በረሃኛ ነይ ብሎ በበረሃስም ቢመጣ ቆዳ ለብሶ አትስማው፣ አትመነው ወገኔ። ባይታዊ ምናምን ብለ ራእይ አየው ሞቼ ተነሳው ከሲሆን መጣው የሚለውን ስለምን ታደምጠዋል? ምን አዲስ ነገር አለ? ወንጌል ነግሮሃል፣ ክርስቶስ አስተምሮሃል፣ ይኸው መጽሐፉ በእጅ ነው ያለው። ስለዚህ በበረሃ ነው ቢሉ አትስማቸው፣ በአዳራሽ ነው ቢሉ አትመኑ። መናፍቃን ኑ በአዳራሽ ክርስቶስ አለ፣ ጌታ በዚህ ይሰበካል ብል አንተ አትሂድ። ክርስቶስ የት ነው ያለው? ከአንተ ጋር ነው ያለው በልቡና ነው ያለው፣ በህሊና ነው ያለው፣ በአንተ ውስጥም አለ። ስለዚህ ከሱ ጋር ለመኖር አንተ መጀመሪያ ወደሱ ቅረብ። ነው ምሳሌውን ከበለስ ተማሩ አለ። ምሳሌውን ከበለስ ተማሩ። በለስ ጫፏ ሲለሰልስ፣ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። በገጠር በበረሃ ማን በበጋ የሚያቆጠቁጡ የሚለመልሙ ተክሎች አሉ። እነሱ ሲለመልሙ ሲያቆጠቁጡ፣ በጋ መቅረቡን የአገር ቤቱ ሰው ይገነዘባል። ታውቃላችሁ ይህ ሁሉ ምልክት ስታዩ አለ እናንተ ይህን ሁሉ ምልክት ስታዩ፣ ሰባቱን አሁን የነገርኳችሁን ምልክት ስታዩ፣ የዓለም መጨረሻ መሆኑን እወቁ። ያን ጊዜ ጌታችሁ በግልጽ ይመጣል። መብረቅ ከምስራቅ ወጥቶ በምዕራብ እንደሚታይ የሰው ልጅ አመጣጥ እንዲሁ ነው። ይታያል፣ በገሃድ ይመጣል። ነቢዩ ዳዊት እንዲህ ብሎ ዘምሯል፦ እግዚአብሔርሰ ገሃደ ይመጽእ ወአምላክነ እያረምን ኢያረምም እሳት ይነድድ ቅድሜሁ ይላል። ጌታችን ሳይዘገይም ይመጣል። ተሰውር አይደለም በግልጽ ይመጣል። በመልእክተኛ አይደለም የሚሰማው፣ በገሃድ ይታያል። ዝምም አይልም ታዲያስሳ እሳት በፊቱ ይነዳል። ምን ሊያረግ ኃጢያንን ሊበላ። ዝም አይልም ምን ይላል? እናንተ የአባቴ ቡሩካን ወደ እኔ ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥተ ሰማያትን ውረሱ። እናንተ ከሃዲያን አላውቃችሁም ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ ለእናንተና ለጋኔን ለአጋንንቱ ለሰራዊቱ ወደ ተዘጋጀው ወደ ገሃነመ እሳት ሂዱ፣ ይላል፣ ይናገራል። እሳት የተባለ ከአንደበቱ የሚወጣ ቁጣው ነው፣ አንድም ስልጣኑ ነው። እሳት ሁሉን እንደሚበላ የሚከለክለው እንደሌለ ክርስቶስ ፍርዱ እሳት ነው። ቁጣውም ምረቱ፣ ይግባኛ አይጠየቅበትም። ምዕመናን ይግባኝ አይጠየቅበትም። ዛሬ ሱፋናቸው የተደላደለላቸው የሚፈልጡ የሚቆርጡ የሚያስሩ የሚፈቱ በሀብት ማማ ላይ የሚንደላቀቁ በህንፃ ላይ ህንፃ የሚሰሩ እነዚህ ሁሉ በሱ ዳኞች፣ በዙፋን ላይ ተቀምጦ ሞትን ድረስ የሚፈርዱ በነሱም ይፈረዳል። የሁሉ ዳኛ ይግባኝ የማይጠየቅበት ምስክር የማያስጮህ መረጃ ማስረጃ አቅርቡ የማይ ብቻውን የሚፈርድ ፍርዱ ፍጹም እውነት የሆነ ይመጣል። ስለዚህ እግዚአብሔርሰ ገሃደ ይመጽእ፣ እግዚአብሔርስ በግልጥ ይመጣል። ኃጢአን እያዩ ዋይ ዋይ ይላሉ። ጻድቃን እያዩ ሊቀበሉት እስከ ሶስተኛው ሰማይ ይነጠቃሉ። ይመጣል። ስለዚህ ሰዓት በፊቱ ይነዳል አለ። ይህ ስለሚሆን ጌታ ሲመጣ በፊቱ ያለ ነቀፋ እንድትገኙ ትጉ። እንግዲህ ጌታችሁ በምን ሰዓት እንደሚመጣ አታውቁምና፣ ተግታችሁ ነቅታችሁ ጠብቁ። ሃይማኖት ይዘን ምግባር ሰርተን ጌታ ሲመጣ በቀኙ ለመቆም የበቃን ያድርገን። ይቆየን።